አላሁ ዓዘ ወጀል የሰው ልጅን ፈጠረው። የሰው ልጅን ከአብዛኛው ፍጡሮችም አበለጠው፣ የበለጠ ፍጡር አደረገው፣ ልዩ አደረገው፣ አቅል ሰጠው፣ ማገናዘብ እንዲችል፣ ማሰላሰል እንዲችል፣ ማስታወስ እንዲችል፣ ትእዛዛቶችና ክልከላዎችን ስላሉ ያን በትክክል መረዳት እንዲችል አላሁ ዓዘ ወጀል ከፍጡሮች ሁሉ አበለጥ ነው ይላል፣ አበለጠው። ይህን ሲያረገው ግን ዝም ብሎ የሰራውን ስራ ሁሉ ሰርቶ የፈለገውን ነገር አርጎ የፈለገውን ነገር ሰርቶ ትቶ ዝም የሚባል ሳይሆን ከሰራው ስራ ሁሉ የሚጠየቅ አደረገው። ከሰራው ስራ ሁሉ የሚጠየቅ አደረገው። አያሕሰቡል ኢንሳኑ አዩትረከ ሱዳ። የሰው ልጅ እንደው ዝም ብሎ ምንም ሳይታዘዝ ሳይከለከል ትዕዛዛቶች ሳይኖሩ ጥያቄዎች ሳይኖሩ የሚተው ይመስለዋል ወይ? አይምሰለው ይላል አላሁ ዐዘ ወጀል። እኛ የሰው ልጆች ብዙ ጥያቄዎች አሉብን ወደፊት። ዱኒያ ላይ ብዙ ትዕዛዛቶች አሉ፣ እየተባለ እንነገራለን። ዳዕዋዎችን እንሰማለን፣ እናነባለን፣ እናያለን። ስራዎችንም ተመላ ጎደል እንሰራለን። አንዳንድ ጊዜ ደግሞ ሙተሳሂሎችም ይኖራሉ። ሲመቻቸው የሚሰሩ ካልተመቻቸው ደግሞ ያናክልም። ብዙ የማይሰሩ ሰዎችም ይኖራሉ ብሎ ሙሉ ለሙሉም ያናክል አላሁ ዐዘ ወጀል ያዘዘውን ነገር ምንም አይነት ቦታ ያልሰጡና ወደ ጀርባ የዞሩ ሰዎችም እንዳሉ ይታወቃል። ነገር ግን እነዚህ ሁሉ ጥያቄዎች ይኖሩባቸዋል፣ ይጠየቃሉ። እንዲሁ በቀላሉ ሰዎች ዝም ብለው ተፈጥረው የፈለጉትን ነገር አድርገው ሂደው የሚቀሩ ሳይሆኑ ጥያቄዎች ቀርበውባቸው ከጥያቄዎች በኋላ ደግሞ የተለያየ ብስራቶች አሉ። ብስራቶች ለተወሰኑት ለተወሰኑት ደግሞ ብስራቶች ሳይሆን ነዳማዎችና ቁጭቶች፣ ጸጸቶችና ሐዘኖች አሉ። ሁሉም ሰው እኩል አይደለም። ሁሉም ሰው የአላህን ዘ ወጀል ትዕዛዝ እንደ ፈጸመና እንደ ፈጻጸሙ ለዳዕዎች ለጠሪዎች ለነቢያቶች ምላሽ እንደ ሰጠው ምላሽ ያክል ነው። ወደፊት ያለው ብስራትና ያለው ደግሞ ኸሳራና ነዳማ የሚሆነው አላሁ ዐዘ ወጀል ነገሩን ጠንከር አድርጎ አጥብቆ ይገልጻል። በእርግጥ አላሁ ዐዘ ወጀል ማላም ባይምል ባያጠናክርም የተናገረው ነገር ያ አላሁ ዐዘ ወጀል እውነተኛ ነው። ከአላህ በላይ አላህ ከሚናገረው ነገር በላይ እውነታ።

ባንተ ጌታ አምላለሁ የሚቀር የማይቀር ጉዳይ አለ። ፈወረብከ ለነስአለነሁም አጅማዒን አጠቃላይ ሕዝቦችን አጠቃላይ ሕዝብ የተባለን ሁሉን እንጠይቃቸዋለን። የሚቀር የለም። ላ መሊክ ወላ ወዚር ታላቅ ሰው የምንለው ታላቅ ንጉሥ የምንለው ትልቅ ሰው ብለን የምንፈራው ታላላቅ ሰው ሊሆን ይችላል። ዓሊም ነው የምናስበው፣ የሚቀር ይጠየቃል። ለነስአለነሁም አጅማዒን ከምን ነው የሚጠይቀው? አማካኑ ያዕመሉን ይሰሩት ከነበረው ዱኒያ ላይ ይሰሩት ከነበረው ስራቸው ሁሉ ሙሉ ለሙሉ እንጠይቃቸዋለን። መጠየቁ ችግር የለውም። ከጥያቄው በኋላ ያለው ነገር ነው። ለጥያቄው ምላሽ በትክክል አላሁ ዐዘ ወጀል ያለውን ነገር ይሰሩ የነበሩ ሰዎች የአላህ ባሮች፣ ሰዓዳዎች፣ ሳሊሆች፣ ስዲቆች፣ ሾሃዳኦች ችግር የለውም። ከጥያቄው በኋላ የሚሆነው ነገር ብስራት ነው። ቢሻራ ደስተኞች ይሆናሉ። እናንተማ አይኔ እውነተኛ ባሮች ነበራችሁ የተባለውን ነገር ፈጽማችሁ ነበር ስሜቶቻችሁን ተቆጣጥራችሁ ሰይጣንን አምጻችሁ ከልፋችሁ የተለያዩ ነገሮች ጓደኞች ነበሯቸው፣ አስቸጋሪዎች ያን ሁሉ በዛ ሁሉ ሳትንበረከኩ ሳትበገሩ ነፍስያችሁን አሸንፋችሁ እኔ ያልኩትን ነገር ስለሰራችሁ እንኳን ደስ አላችሁ ይባላሉ። በመላይኮ ብስራቱ ይቀርብላችኋል። ጢብቱም እንኳን ደስ አላችሁ፣ ፈድኩሉ ኻሊዲ፣ የጀነት ሰዎች ናችሁ እናንተ ዘውታሪዎች ምን ጊዜም በደስታ ላይ የምትኖሩ ስትሆኑ፣ ጀነት ግቡ፣ እንኳንም ደስ አላችሁ። ፈኒዕማ አጅሩልዓሚሊን አሚሊን፣ እንኳንም የሰራተኞች ሥራቸው ምን ያማረ ሥራ ሆነ። ምን አይነት የሚያምር ስራ ነበር ሰሩ የነበረው ዛሬ ያለው ሽልማታቸው በጣም የሚገርም ነው። እንኳን ደስ አላችሁ በማለት መልእኮች ያበስሯቸዋል፣ ያስደስቷቸዋል፣ ይደሰታሉ። ሌሎች ደግሞ በተቃራኒው ምንም አይነት አላህ አዘወጀል የሚለውን ያልሰሙ ወይም ደግሞ ዝም ብለው አንዳንድ ጊዜ ያዝለቀቅ የሚያደርጉ ከሆኑ ደግሞ ጥያቄው ሲቀርብ እፍረትና ውርደት እንጂ ከዛ ውጭ ምንም አይነት ነገር የላቸውም። በዛ ቢሉ በዚህ ቢሉ የሚጠቅማቸው ነገር የለም። ቢያዝኑ ቢቆጩ ነፍስያቸውን ቢወቅሱ እንዳያርገን ነበር ብለው ከማለት ውጭ የሚመጣ ነገር የለም። የውም ላ የንፋዑ ማሉን ወላ በኑና ኢላ መን አታ ላሀ ቢቀልቢን ሰሊም እዛ ለም የእቲ ላሃ ዘ ወጀል በትክክለኛ ልቦና አላህን ዘ ወጀል አውቃ

የሚቆይ ሰው አብዛኛው ሰው ሲቆይ አይታይም፣ ትንሽ ሰዎች ካልሆኑ በቀር እንደው ቀላል ነገርና በትን እንደ ወደ ቀላል እና እንትን ነገር እንዳያደርስና አይነት ነው ሆኖ የሚታየው ነገር። ግን ነብዩ ሰለላሁ ዐለይሂ ወሰለም ሰውየው ሲሞት ተተቀበረ በኋላ በፍጥነት ወዲያውኑ መለኢኮች በመምጣት ሰውየውን በማስቀመጥ ድጋሜ ሰውየው እንደነበረበት ህይወት ሆኖ ያለበትን ቦታ አውቆ ሩሁ ተመልሶ ጥያቄ ይቀርባል። በተለይ ሶስት ወስታ ጥያቄዎች ይቀርባሉ። እነዛን ጥያቄዎች ካልመለሰ የሚሆነው ጉዳይ በጣም አስፈሪና አደጋ ነው። እነዛን ጥያቄዎች የምንመልሰው ዝጋ ነው። ስለ ነቢዩ ስለ ጌታው ስለ አላህ ዐዘ ወጀል ምን አይነት ትገዛ ነበር። መን ረቡክ ማን ነበር ስታመልክ የነበረው? እውነተኛ የጌታ አምላኪ ነበር ኮይ በብቸኝነት አላህን ዐዘ ወጀል እያመለክ ነበር ወይ ወይ ዝም ብለህ ነው? ሃል ዓበድተ አላህ ዐዘ ወጀል ወሃል ዓረፍተ አላህ ዐዘ ወጀል ወሃል ዓዘምተ አላህ ዐዘ ወጀል የሚል ጥያቄ ይመጣል። አሁኔ አላህ ዐዘ ወጀል ሳመልክ ነበረ አውቅ ነበረም የምገዛው የነበረው እሱ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እከተል ነበር ትክክለኛ ነቢይ መሆን አውቅ ነበር። የመረጥኩት ዲን እምነት ደግሞ እስልምናን ነበር የሚል ምላሽ የሚመልሱ አሉ። አላህ ዐዘ ወጀል ያኔ እውነተኞች ናቸው፣ ባሮቼ እውነተኞች ናቸው፣ ትክክለኛም ናቸው። ለእነሱ የጀነት በር ይከፈትላቸው፣ የጀነት ምንጣፍ ይነጠፍላቸው፣ አልብሷቸው በማለት አላህ ዐዘ ወጀል መንጻፍ የሚነጻፍብላቸው እየተባለ ብስራት እንዲደረግላቸው የሚነገራቸው ሰዎች ይኖራሉ። አሁኑ ሰውየው በደስታ ያ ረቢ ቂያማ በፍጥነት እንዲቆም እያለ አላህን ይማጸናል። ደስታው ልዩ ይሆናል። እንኳንም ወደዚህ ቦታ መጣሁ የሚል ደስታውና ብስራቱ ለየት ያለን አላቅ ያለ ይሆናል። ለምን የመጨረሻውን የሚዘወትርበትን ትክክለኛውን አገር እድለኛ መሆኑን ስለሚያረጋግጥ ዙጋ ይጀምራል። ያኛው በተቃራኒው ነው

ወደ ገሃነም የገሃነም ሽታና የገሃነም ቅጣት እየመጣ በዚህ መልኩ ይቆይ የሚል ጥያቄ የሚል ምላሽ እንደሚመጣ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ከዚህ በኋላ ወሳኝ ጥያቄዎች የሚቀጥሉት የአምልኮ ጉዳይ ይሆናል። አላህን ዐዘ ወጀል ካወቅን በኋላ በነብዩ ሰለላሁ ዐለይሂ ወሰለም ነብይነቱን ካወቅን በኋላ ዲን እስላምን ከመረጥን በኋላ ዝምብለን ካመን ስላመን ብቻ የጀነት ሰዎች አንዋል ሰው ሙእሚን ስለሆነ የአማኞች ልጅ ስለሆነ በሰው ማህበረሰቡ ሙእሚን ስለሆነ ሙስሊም ስለሆነ በዛው ባህል ቀጥሎ ሙስሊም ላይ ስላለ ብቻ ሙስሊም ሆኖ ጀነት ሊገባና የጀነት ሊሆን አይችልም። ሌሎች ደግሞ ብዙ ስራዎች ይኖራሉ። ለለዚነ አመኑ ወዓሚሉ መልካም ስራዎች የሚባባሉ መልካም ስራዎች በጣም ብዙ ናቸው። እለት ዕለትተዕለት የሚደጋገሙ ሰላቶች አሉ፣ ሰደቃዎች አሉ። ብዙ መልካም ስራዎች ይሰራሉ። ሁላቸውም ጥያቄዎች እያንዳንዳቸው ይመጣል። አሳምረህ ነበር የሰራው የሚሰራ ከሆነ ነው ወይስ ደግሞ አጓድለህ ነበር ወይስ ጭራሹን አሰራም ነበር? ከነዚህ መካከል ወሳኝ ቦታ የሚሰጠው ጣም ወሳኙና አንገብጋቢ ጥያቄ ቅድሚያ የሚሰጠው የሰላት ጉዳይ ይሆናል። ቅድሚያ የሚሰጠው ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ሰላት ሲለቱን በይነከ ወበይነ ረቢክ፣ በአንተና በጌታ መካከል የሚያገናኝ ብቸኛ አምልኮ ነው። አህዱን በይነክ ወበይነ ረቢክ፣ በአንተና በአላህ መካከል ል የምትገባበት አላህ ፊት የምትቆምበት አምስት ጊዜ በቀን ጌታ ነው የምትማጸንበት ወሳኝ አምልኮ ነው። በትክክል ነበር ያመለከው ጠብቀ ጊዜ አለው። አስተጋገድ አፈጻጸማዳም ስርዓቶች አሉ። ያና ሟልተ ነበር ወይ ተብሎ ይታያል፣ ይፈተሻል። ጥያቄው ይቀርባል፣ ይመረመራል። ሰውየው መሸጎድ አይችልም። ይህን ነገር ነብዩ ሰለላሁ ዐለይሂ ወሰለም የዚህ ጉዳይ ተስተካክሎ ምላሹ ትክክል ሆኖ ሰላቱ ተሟልቶለት እድለኛ ከሆነ ሰው የተሳካለት ሰው ነው ፈቃት አንጃ ሐዋ ፍላሒ ላሉ እየ ስኬታማ ነው። ያ ካልሆነ ግን ምናልባትም እየሰገደ የጎደሎ ካለ እስቲ ትርፍ ሶላቶች ካሉ፣ ሱናዎች ካሉ፣ ሌሎች ተጠውዎች ካሉ፣ ቅያመ ለይል ካለ፣ የዶሕዋ ሰላት መሰል ሶላቶች ካሉ ባርየን ተመልከቱና በዛ የጎደለው ነገር ይሟላለት ይባላል። ይሄ ለሰጋጆች ነው የሚያሳልፉ እስከሆኑ ምንም ነገር ከለለ ሙዕ ከሆነ ሙዕ ከሆነ ፈያ ከሳሮት

ፈጅር ከሆነ ፀሐይ ሲወጣ ሊወጣ የተወሰኑ ደቂቃዎች አስር ደቂቃ ሲቀር ይጀምራሉ። ሳይወጣ ወጣል ወጣ እያሉ በፍጥነት እያጠጥ ለማጠናቀቅ ይሞክራል። ዋሃከዛ ፊ ሰላት ልዓስ ወፊ ሰላት ሎ ወይም ደግሞ ጭሩሽኑም ምናልባትም ላ ሳሁ አላህ አዘ ወጀል ወየውላቸው። ይህ ብቻ ም ጥያቄ፣ በጣም ብዙ ጥያቄዎች አሉ። አላህ አዘ ወጀል አካላችን ይሄ ሙሉ ለሙሉ የሰጠን ሰውነቶቻችን ሁሉ ይጠይቀናል። እድሜያችን ሙሉ ሙሉ የጥያቄ እንትን ይኖርበታል። መራሂሉ ሀያቲና 60 አመት፣ 70 ዓመት፣ 80 አመት ሙዓመሮች ከሆኑ ተቀምጠህ ነበር ሰጥቸህ ነበር አወለም ኑዓሚርኩም ማይተዘከሩ ፊ መን ተዘከር ወጃአኩም ነዚር ምን እያረክ ነበር፣ እስካሁኑ ብዙ ዓመታቶች ቆየ። ዱንያ ላይ ብዙ ነገሮች ሰማ። ነዚሮች መተው ነበር አስጠንቃቂዎች፣ ዳያዮች ቁርአን ወርዶ ነበር። አንተ ላይ ራሱ የተለያዩ ምልክቶች ነበሩ፣ አንድ አንድ ህመም፣ አንድ አንድ ጤና ትሆናለ። አንዳንድ ጊዜ ጸጉር ራሱ ይቀይራል። ሽበት ይሆናል። ብዙ ነገሮች ታይተል። ሀል ሰርተ ሰርተ ነበር ወይ ሰልሰራ ዚያቄቹ ይቀርባሉ። አላህ ዐዘ ወጀል አጠቃላይ የፍጧ መልዕክት በዚህ አሁን የተነሳው ርዕስ በዚህ ባሁን ባለው ብዙ ጊዜ ብቻ ተነግሮ ተዘርዝሮ መጨረስ ስለሚያስቸግር አጠቃላይ ግን ሐሳቡ የሰው ልጅ አላህ ዐዘ ወጀል እዚህ ዓለም ላይ ያመጣው ጌታውን አውቆ ተገዝቶ ትክክለኛ ባሪያ ሆኖ ጌታው ጋር እንዲቀርብ እንጂ እንደፈለገ ሆኖ